ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰሞን በቤተሰብ ጉዳይ ሆኜ በጣም የምወደው እና የማከብረው የኔ ዘመን ሌጀንድ ሙሉጌታ ከበደው ወለየው የሳን ጆርጅ እና የኢትዮጵያ ብሔራዊ ቡድን ኮከብ ተጫዋች ከዚህ ዓለም በማለፉ በሶሻል ሚዲያ ምንም ሳልል ቀረው። ስለዚህ በመጀመሪያ ይቅርታ እየጠየቅኩኝ ሙሌን በጣም በቅርብ የማቆውና የምወደው በዘመኔ የኔ ሌጀንድ ብዬ ከፊት የማስቀምጠው የስፖርት ሰው ነበረ። በግል ሕይወቱም በውጪ ከሰዎች ጋር በጣም የሚግባባ ሰው የሚወድ የዋህና ተግባቢ ሰው ነበረ። ሙሌ ያኔ በአዲስ አበባ ስቴዲዮም እድል ገጥሟችሁ ጎርጊስ ገናና በነበረበት ጊዜ ትገቡ ከሆነ በዛች በሁለት ቁጥር ማሊያ ድንቅ የሆኑ ያልተገመቱ ጎሎችን እያገባ የጎርጊስን ክለብ አሸናፊ እያደረገ የሚወጣ ሰው ነበር። አንዳንድ ሀትሪክ ይሰራ ነበር ሙሌ በኳስ ሜዳ በማንም ተከላካይ በማይገመት ሁኔታ አታሎ በማለፍ አንዳንድ ጉርሸማዎችን በማድረግ ከቁመቱ በላይ የሆኑ ሰዎችን እየዘረረ ጎል ያስቆጥር ነበር። እናም በእኛ ዘመን ምናልባት በነ አቶ መንግስቱ ወርቁ ጊዜ ባንኖርም በእኛ ዘመን ካየናቸው አጥቂዎች ከኢትዮጵያ ቁጥር አንድ የሚባል አጥቂ ነበር። ከሱ በኋላ የተፈጠሩ ጎበዝ ጎበዝ አጥቂዎች እነ ዮርዳኖስ አባይ፣ ስንታየው ቆጬ እነ ሙሉ አለም እንደዚህ የመሳሰሉ ጎበዝ ተጫዋቾች ጎል በማግባት በኩል ሙሉጌታ ወልደየስ፣ ገብረመድህን ሀይሌ ከበሱ ደረጃ የነበሩ ናቸው። እነዛ እና ያኔ ሙሌ ሲመጣ፣ ወደ መሀል ከተማ ሲመጣ በመጀመሪያ የወሎ ምርጥ ሆኖ ነው የመጣው። የወሎ ምርጥ ሆኖ ነበር የተጫወተው። በክፍለ ሀገር ደረጃ ጫወታ ነበር። ባልሳሳት ያኔ ገብረመድህን ሀይሌ የጎንደር ምርጥ ሆኖ ነው የመጣው ካልተሳሳትኩኝ እንዲሁም በየቦታው የመጡ የተለያዩ በኋላ ስም የያዙና ብሔራዊ ቡድን ሲያንቀሳቅሱ የነበሩ ተጫዋቾች ያየንበት ዘመን ነበር። እኔ የዛ ዘመን ሰው ነኝ ማለት ነው። ሰው ሙሌ በኳስ ደረጃ በስፖርት ደረጃ ሰው ለሀገሩ ቁም ነገር ሰርቷል ከሚባሉ ሰዎች ውስጥ ነው። አገሩ በብሔራዊ ቡድን ደረጃ ወክሎ ብዙ ጨዋታዎችን ተጫውተዋል፣ ጎሎችን አግብተዋል። በሳንጆርጅ ታሪክ ግን በወርቅ ቀለም በሱ ልክ ሊጻፍ የሚችል ማንም ያለ አይመስለኝም። የጎርጊስ ደጋፊ እንደመሆኔ የጎርጊስ ተጫዋቾችን ዲቴይል አውቃለሁ። ሙሌ በስታዲየም ውስጥ ወለየው በሚል ስም ይታወቅ ነበር። ጎርጊስ ሁለት ወለየው የሚባሉ ተጫዋቾች ነበሩት፤ ብርሃኑ ፈየራ በተከላካይነትና ሙሉጌታ ከበደ በአጥቂነት እና የሆነ ቡድኑ ላይ ጎል ገብቶ ከሆነ ምን ካለ ከትሪቡን አካባቢ ወለየው ብሎ የሚጠሩት በቃ በሳይን የሚጠሩት ደጋፊዎች ነበሩት ከዛ በኋላ ሙሉጌታ ጎል አግብቶ ደግሞ ወደ እነሱ ነው እየሮጠ መጥቶ ሚጫወት የነበሩ እና ይህ ጀግና ወንድማችን በኋላ ስፖርቱ ካቆመ በኋላ ወደ መርካቶ አካባቢ በምሰራበት ጊዜ በጣም በቅርብ ቡና እንጠጣ ነበር። ሻይ ቡና ተገባብ ስናቃለን። ስታዲዮም አካባቢ ደግሞ የሙልጌታ ቤት የሚባል ቤት ነበረው። ኮንትራት ይዞ የሚሰራው ከስታዲዮም ዙሪያ ካሉት እንትን ቤቶች፣ ምግብ ቤቶችና መጠጥ ቤቶች። ሰው ሙሌን በደንብ የማቆሰው ነበረ። መልካምነቱ ብዙ ሰዎችን እንደረዳ በዛ ዘመን ማስታውሰው። ስማቸውን ምናልባት ለቤተሰባቸው ክብር ብዬ መጥራት ልተው እንጂ የድሮ ኳስ ተጫዋች የነበሩ በጣም የተጎሳቆሉትን ሙሌ በወር ደሞዝ ተምኖ ይከፍላቸው እንደነበረ በደህና ጊዜ አስታውሳለሁ ቢያንስ ከአራት ያልበለጡ ተጫዋቾች ገቢያቸውን በደሞዝ ደረጃ ይከፍል ነበር ለነሱ እና ያለውን ማካፈል የሚወድ ከሰዎች ጋር ተግባብቶ የሚኖር ጥሩ ኢትዮጵያዊ ፍቅር የሆነ ሰው ነበር እና ነፍሱን ይማረው። ስለ ስለሱ ባልናገር ትንሽ ስለሚጸጸት ነጻ መሆን ስለማልችል ነው። ለቤተሰቦቹ መጽናናት ይሁን ለመላው ስፖርት አፍቃሪና ለጊዮርጊስ ደጋፊዎች ሁሉ እግዚአብሔር ያጽናችሁ እላለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።